ስለምታረጉትደረጉት ነገር ሁል ጊዜ ማውራት አይጠበቅባችሁ ውጤቶቻችሁ እና ድርጊቶቻችሁ ይናገሩ ሶሻል ሚዲያ ስለ ልፋታችሁ ሊያውቁ አይገባም ውጤቶቻችሁን ሲያዩ ስለነበራችሁበት ሁኔታ ያውቃሉ። ማስመሰል የማትችሉት አንድ ነገር ቢኖር ውጤታችሁን ነው ብዙ አስመሳይ ሰዎች አሉ ማንነታቸውንና ስለሰሩት ነገር ብዙ ሀሰትን ያወራሉ ውጤቶቻቸው ግን ሌላን ነገር ነው የሚያንጸባርቁት ፈጽማችሁ ማስመሰል የማትችሉት ነገር ውጤት ነው ስለዚህ ያ ሰው ሆኖ ሰዎችን በውጤታችሁ ልታስደነግጧቸው ይገባል። በጣም ትንሽ ነገር በማውራት ከሚጠበቀው በላይ በውጤት ማሳየት፣ እንደዚህ ሰውን የሚያስደነግጥ ነገር የለም። አንድ አባባል አለ፣ በዝምታ ስትገነባ ምንህን ማጥቃት እንዳለባቸው አያውቁም። አፕልን የመሰረተው ስቲቭ ጆብስ እንዳለው ወደፊት ስለምንለቃቸው ቴክኖሎጂዎች ምንም እንናገረው ነገር የለም፣ በዝምታ እንሰራለን ልክ ሰርተን ስንጨርስ ግን የፈጣር ነው ቴክኖሎጂ ዓለምን ያስደነግጣል። በህይወታችሁ ውስጥ አሁን ላይ መሆን የማትፈልጉበት ቦታ ላይ ካላችሁ ይሄ ቪዲዮ ለእናንተ ነው። ከምቾታችሁ ወጥታችሁ በዝምታ ውስጥ ራሳችሁን ፈልጋችሁ ልታገኙ ይገባል። የሰው ልጅ በድብቅ ለሚያረገው ነገር በአደባባይ ይሸልማል። አንዳንድ ጊዜ ከሰዎችና ከነገሮች መራቅ አለባችሁ። አንዳንድ ጊዜ ዝም ማለት አለባችሁ። አንዳንድ ጊዜ ወደ ውስጣችሁ ተመልክታችሁ ራሳችሁን ልትመለከቱ ይገባል። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው ለውጡን ይፈልጋል። ሁሉም ሰው ደስተኛና የቅንጦት ህይወትን መኖር ይፈልጋል። ነገር ግን ማንም ሰው ትኩረት የሚከፋፍልን ነገር ማስወገድ አይፈልግም። ማንም ሰው ለሁለት ወይም ለሶስት ወራት ዝም ማለትን አይፈልግም። ዝም ማለት ስል ውስጣችንን ማዳመጥ እያልኩ ነው። በህይወት ስለሚያጋጥሙ ነገሮችና ስለምናልፍባቸው ነገራቶች ለሰዎች ግዴታ መናገር የለብንም። ከምንም ጊዜ በላይ ትኩረታችንን ወደ ራሳችን አዙረን ሕይወታችንን ለማስተካከል መንቀሳቀስ አለብን። አሁን ያላችሁበት ሁኔታ ላይ ለምንድን ነው ያላችሁት? በህይወት ውስጥ እየወደቃችሁ ያላችሁት ለምንድን ነው? ህልሞቻችሁን ማሳካት የተሳናችሁ ለምን ይመስላችኋል? ምክንያቱም ጠንክራችሁ ስለማትሰሩ ነው። ጠንክራችሁ መስራት የማትችሉበት ምክንያት ደግሞ ብዙ ጊዜ ስልካችሁ ላይ አላስፈላጊ ሰዓትን ስለምታሳልፉ ነው። አዕምሯችሁ ለደቂቃ እንኳን ጸጥ ብሎ እንዲያስብ አትፈቅዱለትም። በማህበራዊ ድረገጾች ላይ የሌሎች ሰዎችን ጽሁፎች እየተመለከታችሁ እናንተ ትቀናላችሁ። ህይወቴ ለምንድን ነው እንደነሱ ማይሆኑ ትላላችሁ? እነሱ ግን እዛ ጋር ሊደርሱ የቻሉት ማንም ሰው ሳያያቸው ለብቻቸው ጥረው ለፍተው ነው። በዚያም ጊዜያቶች ላይ ማንም ሰው አላጨበጨበላቸውም። የፈለጉትን ካሳኩ በኋላ ግን ሁሉም ሰው እያጨበጨበላቸው ነው። ጭንቅላታችሁ ባዶ እንዲሆን መፍቀድ አለባችሁ። በምንም ነገር ትኩረታችሁ ሊሰረቅ አይገባም። የምትፈልጉት ቦታ ጋር የምትደርሱት በዛ መንገድ ነው። ስለዚህ በዛሬው ቪዲዮ ስለዚህ በደንብ በጥልቀት እንመለከታለን። አብራችሁን ቆዩ። ብዙ ጊዜ ሰዎች እንደ መሆናችን መጠን በራሳችን ላይ የሚገጥመን ችግር ገና ለመቅረብ ያልተዘጋጀን ነገር የመናገር ችግር ነው። ሁላችንም ይህ ችግር ያለብን ይመስለኛል። እናም ለዚህ ብዙ ምክንያቶች ሊኖሩ ይችላሉ። ከምክንያቶቹ መካከል ሰዎች እኛን እንደ ሰው እንዲቆጥሩንና የራሳችንን ዋጋ እንዳለን ለማስመስከር ይመስላል። ወይም ደግሞ ሰዎችን በማጣጣል የበላይ ስሜት እንዲሰማን ለማድረግ ይሆናል። ምናልባትም ደግሞ እንዲህ የምንጣጣረው ሰዎችኛን በጣም እንዲያከብሩን ስለፈለግን ይሆናል። ዋጋ ባለው ነገር ላይ አቋማችንን ለማሳየት ብለን ማለት የምንችለውን እያንዳንዱን እያንዳንዱ ነገር በመጥቀስና ሰዎችኛንም እንደ አስፈላጊ አድርገው እንዲመለከቱን ለማድረግ ሊሆን ይችላል። ይህን ሁሉ ስንፈጽም ግን ማለት ከሚገባን በላይ እያወራን እንደሆነ ሊገባን ይገባል። የዝምታን አስፈላጊነት አስባችሁ ታውቃላችሁ? ለምን ሁለት ከንፈርና አንድ አንጎል እንደተሰጠነስ ምክንያቱን አስባችሁ ታውቃላችሁ! ዋነኛው ምክንያት ለመናገር ትክክለኛው ጊዜና ላለመናገር ትክክለኛው ጊዜ በማመዛዘን ለማወቅ ነው። ምንም እንኳን በዙሪያችን የምናገኛቸው ሁኔታዎችና ክስተቶች እንድንናገር በጣም ቢያበረታቱንም በዛ ጊዜ ዝምታን መምረጥ ነው። አዎ ይገባኛል! ህይወት አንዳንዴ የተወሳሰበና በጣም ከባድ ሊሆን ይችላል። ሚዛናችንን እንድንስትና ምክንያታዊ እንዳንሆን ሊያደርገን ይችላል። ነገር ግን በብዙ ሁኔታዎች ላይ ምንም አይነት ቁጥጥር ስለሌለን የራሳችንን ህይወት መቆጣጠር አለብን። ስለሌሎች ከማሰብ ይልቅ እራሳችንን ተመልክተን ስለ ራሳችን ማሰላሰል መጀመር አለብን። ብዙ በተናገረን ቁጥር እራሳችንን ለማጥመድ መንገድ እየዘረጋን መሆኑን መዘንጋት የለብንም። በሌላ በኩል ግን ሚስጥራዊ በመሆን ሰዎች ጓደኞቻችን ለመሆን ተጨማሪ ጥረትን ሲያደርጉ እንመለከታለን። እንዲያጠቋችሁ ምንም አይነት መንገድን እንዳትሰጧቸው። በንግግራችሁና በሐሳቦቻችሁ ውስጥም ዝምታን አብዙ። ዝም ባላችሁ ቁጥር በዙሪያዎቻችሁ ያሉ ሰዎች ስለ እናንተ መገመትን ይቀጥላሉ። የዝምታችሁንም መንሴ ለማወቅ ብዙ ቦታን ፍለጋ ይጀምራሉ። ሰዎች ሊጮሁባችሁ ይችላሉ። ምንም አታርጉ፣ ምንምም አትናገሩ። እናንተ በማትፈልጉት ነገር ላይ ልትወቀሱ ትችላላችሁ። የዛኔ ተረጋጉ፣ ምንም ነገር እንዳትናገሩ። ይህንን ስታረጉ ለእነሱ ለታዩአላችሁ ሊመስላችሁ ይችላል። ነገሩ ግን በተቃራኒው ለራሳችሁ ለታየው ላችሁ ነው። እናንተን ሊሰብሯችሁ እንደማይችሉ የተረዱ ጊዜ በቀጣይ ወደ እናንተ ሊመጡ ሲያስቡ ይጨነቁበታል፣ ይጠበቡበታል። ስለ ራሳቸው እርግጠኛ እንዳይሆኑ የምታደርጓቸው እናንተ ትሆናላችሁ። በዚህም ምክንያት የራስ መተማመን ስሜታቸው ይረበሻል፣ ስለ እናንተም ያላቸው አስተሳሰብ ይሰበራል። የትኛው ላይ እርግጠኛ እንደሚሆኑ በፍጹም ሊለዩ አይችሉም። ከአሁን በኋላ እናንተ ላይ እንዴት እንደሚደርሱባችሁ ሊለዩ አይችሉም። ምንም መንገድ ወይም ምንም ምክንያት እናንተም እንዳሰጧቸው። ይህ ማለት ከጓደኞቹ ጋር ድግስ ሲሄደና የማይጨፍር ሰው ነው። ማንም ሰው በጭፈራው የሚስቅበት የለም። ምክንያቱም በዛ ምሽት ምንም አልጨፍርምና፣ ስለናንተ እንዲመረምሩ ምንም አይነት መረጃን ስላልሰጣቸው በራሳቸው መንገድ እናንተን የሚገልጹባቸውን መንገዶች ይዘው ይመጣሉ። በዛም ጊዜ እናንተ በጣም እንደምትሻሉና እነሱ የተሳሳተ ግንዛቤ እንዳላቸው ከማሳወቅ ይልቅ ለምን በዝምታ ትኩረቶቻችሁን ወደ ህልሞቻችሁ አታረጉ? አሁን ላይ ያላችሁበት የህይወት ሁኔታ ምንም ሊገደባችሁ አይገባም። ግባችሁን በአእምሮአችሁ የያዛችሁ ቀን ዝምታን መርጣችሁ 24 ሰዓት ጭንቅላታችሁ ላይ የሚኖረው ሀሳብ ስለ ግባችሁ መሆን አለበት። ልክ እንዳባባሉ ዝምታ ለሞኝ ከሁሉ የተሻለ ምላሽ ነው ይባላል። በዙሪያዎቻችሁ ያሉ ሰዎች እንደ ሞኝ ተቆጥሮ ሳይሆን በተለየ መንገድ የመሄድ ምርጫው ለራሳችሁ ስትሉ እንደሆነ ሊገባችሁ ይገባል። ለምን በዝምታ ግራ አታጋባቸውም? እናንተ በግቦቻችሁ ላይ እያተኮራችሁ ስለ እናንተ እንዲያስቡ አርጓቸው። ጠላቶቻችሁን የምታሸንፉት በዚህ መንገድ ነው። ጠላቶቻችሁን ስል የምታውቁትን ጠላት አይደለም። ከእናንተ ጀርባ የማታውቁት ጠላት ሊኖር ይችላል። በዝምታችሁ ግን ታጋልጧቸዋላችሁ። እናንተ የተለያችሁ እንደሆናችሁ ልታውቁ ይገባል። ልዩነት የምትፈጥሩት እሱ ጋር ነው። ሁሉም ሰው እንደናንተ ሊያስባ ይችላል። ሁሉም ሰው ስለ ህይወታችሁ ሊያቀ ይገባል። ማንም ሰው ስለ እናንተ ምንም እንደማያቅ ስታስታውሱ ስለ ማንነታችሁ ሰዎችን ለማሳመን መከራከር እንደማይጠቅም ትረዳላችሁ። ስለ ማንነታችሁ መናገር አያስፈልጋችሁ፣ እራሳቸው እንዲያውቁ አድርጉ። ስለ እናንተ ምን ማለት እንዳለባቸው በትክክል አትንገሯቸው፣ በግምታዊ ጨዋታ ውስጥ እንዲሰምጡ አድርጉ። ከእናንተ አሉታዊ እርምጃን ለመውሰድ ካሰቡ ለሚናገሩት ነገር ሁሉ ምላሽ መስጠት አያስፈልግም። ፈገግ ብላችሁ ምንም ነገር ላለመናገር በምትመርጡበት ጊዜ ግራ ይገባቸዋል። ከእናንተ የሚጠበቀው ማዳመጥና ድምጻችሁን እንዲፈልጉ ማድረግ ብቻ ነው። እናንተን ለማወቅ እንዲቸገሩ አድርጉ። ሕይወታችሁን በተሟላ ሁኔታ ስትኖሩ ለሰዎች ስለ እናንተ የሚገልጽ ምንም ነገር ከመስጠት የበለጠ የሚያስደስት ነገር የለም። በዝምታችሁ ግራ አጋቧቸው። ስለ ተከታተላችሁ በጣም አመሰግናለሁ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ስክሪኑ ላይ የምታዩትን ሌላ ቪዲዮ ክሊክ በማድረግ ማየት ትችላላችሁ። አመሰግናለሁ። ቻው